ግንቦት አንድ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች። ነገር ግን እላለሁ ወራሹ ሕፃን ሳለ ለሁሉ ጌታ ሲሆን ከአገልጋይ የሚለይ አይደለም። ነገር ግን አባቱ እስከ ቀጠረለት ዕድሜ ድረስ በአያት ወይም በሞግዚት እጅ ይጠበቃል። እንዲሁ እኛም ሕፃናት በነበርን ጊዜ ለዚህ ዓለም ስህተት ተገዝተን ነበር። ነገር ግን ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ፣ የኦሪትንም ሕግ ፈጸመ። እኛ የልጅነትን ክብር እንድናገኝ በኦሪት የነበሩትን ይዋጅ ዘንድ፣ ልጆች እንደመሆናችሁ መጠን በእግዚአብሔር አብ አባ አባቴ ብላችሁ የምትጠሩትን የልጁን መንፈስ በልባችሁ አሳደረ። እንግዲያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም። ልጆች ከሆናችሁም በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ። ወደ ጣዖታት ስለ ዓለም መመለስ ነገር ግን ቀድሞ እግዚአብሔርን ባለመወቃችሁ በባህሪያቸው አማልክት ላልሆኑ ተገዝታችሁ ነበር ዛሬ ግን እግዚአብሔርን አወቃችሁት ይልቁንም እርሱ አወቃችሁ እንደገና ደግሞ ወደዚያ ወደ ደካማው ወደ ድሃው ወደዚህ ዓለም ጣዖት ተመልሳችሁ ትገዙላቸው ዘንድ እንዴት ፈጠራን ትሻላችሁ ዕለትንና ወርን ጊዜንና አመታትን ትጠብቃላችሁ ስለ እናንተ በከንቱ ደክሜ እንደሆነ ብዬ እፈራችኋለሁ። ወንድሞቻችን ሆይ እኔ ደግሞ እንደ እናንተ ሆኛለሁ፣ እንደ እኔ ሁኑ ብዬ ማልዳችኋለሁ። አንዳች አልበደላችሁኝምና መጀመሪያ ወንጌልን በሰበኩላችሁ ጊዜ ከሥጋ ድካም የተነሣ እንደነበር ታውቃላችሁ። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት የማያረጀውን የማይለወጠውንና የማይጠፋውን በሰማያት ለእኛና ለእናንተ ተጠብቆልን ያለውን ለመውረስ በኋላ ዘመን በሃይማኖት ትገለጥ ዘንድ ለተዘጋጀችው ድህነት በእግዚአብሔር ኃይል ለተጠበቃችሁት እስከ ዘላለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነት የነፍሳችሁን ድህነት ታገኛላችሁ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን በነገሯችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። ስለዚህ የልቦናችሁን ወገብ ታጥቃችሁና ነቅታችሁ ኑሩ። ኢየሱስ ክርስቶስም ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። የሐዋርያት ሥራ ሙሴን ተናግሮ እንዳዘዘው ባሳየው ምሳሌ የሠራት የምስክር ድንኳን በአባቶቻችን ዘንድ በምድረ በዳ ነበረች። ኢያሱና አባቶቻችንም በተራ ተቀብለው እግዚአብሔር ከአባቶቻችን ፊት አስወጥቶ ወደ ሰደዳቸው ወደ አሕዛብ ሀገር ከነርሱ ጋር አገቧት። እስከ ዳዊት ዘመንም ነበረች። ዳዊትም በእግዚአብሔር ፊት ባለሟልነትን አግኝቶ ለያዕቆብ አምላክ ማደሪያ ያገኝ ዘንድ ለመነ። ሰሎሞን ግን ቤትን ሠራለት። ነገር ግን ልዑል የሰው ልጅ በሰራው ቤት የሚኖር አይደለም፤ ነቢይ እንዲህ ብሏልና፣ እግዚአብሔር እንዲህ ይላል፦ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ምን አይነት ቤት ትሰሩልኛላችሁ? የማርፍበት ቦታስ ምን አይነት ቦታ ነው? ይህን ሁሉ እጆቼ የሰሩት አይደለምን? እናንተ አንገታችሁ የደነደነ ልባችሁም የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። የሉቃስ ወንጌል ማርያም ወደ ኤልሳቤጥ ስለመሄዷ። በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት፣ በታላቅ ቃለም ጮሃ እንዲህ አለች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀን ሽንፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እነሆ ሰላምታ ስትሰጭኝ ቃልሽን በሰማሁ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከእግዚአብሔር ዘንድ የነገሩሽ ቃል እንደሚሆን የምታምኚ አንቺ ብጽሕት ነሽ። ማርያምም እንዲህ አለቻት፦ ሰውነቴ እግዚአብሔርን ታከብረዋለች፣ ልቦናዬም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያውን ትሕትና ተመልክቶአልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽሕት ይሉኛል። ታላቅ ሥራን ሠርቶልኛልና፣ ስሙም ቅዱስ ነው። ይቅርታውም ለሚፈሩት ለልጅ ልጅ ነው። በክንዱ ኀይልን አደረገ በልባቸው ሐሳብ የሚታበዩትንም በታተናቸው። ኃያላኑን ከዙፋናቸው አዋረዳቸው፣ ትሑታኑንም ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ብላቴናውን እስራኤልን ተቀበለው፣ ይቅርታውንም አሰበ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም እንደ ተናገረው።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 በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበር። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለሙ ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም አርባ ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለሙ ሁሉ ድኅነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እርሷም ማመነች፣ ልዑል እግዚአብሔርንም አመሰገኑት። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስለትን ተሳለች። ከዚህም በኋላ ይህችን የከበረች ሕፃን ጸንሳ ወለደች፣ ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ነው። ደግሞም ሀብትና ስጦታ ማለት ነው። በእውነት የዓለሙ ሁሉ እመቤት ናት። ሁላችን በእርሷ ሰማያዊ ሀብት ልጅነትን ያገኘንባት። ለእግዚአብሔርም ምስጋና ይሁን የሥጋና የነፍስ መድኃኒት የሆነች እርሷን እናቱን ለሰጠን። በረከቷም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር፣ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።